ሰማችሁት። ከእኔ ጎን ገዝቶ መርጅ ያገረምርግ እንደ እኔ ጋር ለምንድን ነው እንትን እምትለው? አዩ ጋር ሂዱና እንድ ተማረጉ። እንዲህ ነች ሱመያ። እንደ አንተ ሰውዬ ምን ያምሀል? እኔ ብሞት ትሞታለህ። አንተ ስታስበው እንደ ሲፈጠር፣ አንተ ስታስበው እኔ አዩ መሰልኩት። አንተ እዛ ቤት ስትገዛ አሀ ሰይድ፣ በቃ ስለ እኔ አንዴ አንደኛ ስለገዛው ምንም ማድረግ አልችልም። ምን መስለው አልሸጠውም እንዴ እኔ ስለምን ገዛውት መሸጥ መለወጥ ይቻላል ስለተባለ ነው። ብርም በዘው እንዴ ዝልይ ነው እሸጠው እኔ ስታይ አንተ የገባበትን ምገባው አይመስላል እንዴ እንዴ እንዴት እንዴ እንዴት እንዴ ነው የምታስበው? አንተና ካዩ ጉረቤትማ መቼም አልሆንም። መቼም እንዳታስበው አዩ በዛ ላይ እንኳን አንተ ሚስት ካታስተውል አንተም በቃ እሷ ማስተዋልኩን ስለወሰደችበት ዛሬ ማለት ነው አንድ የተደበቀ ሚስጥር ማውጣት አለብኝ ብዬ ስላለሁ መጥቻለሁ ማለት ነው። እሱስ ምንድነው? ነው ስለነ ሰይድና ሱመያ ነው ማለት ነው። አሰላሙ አሌይኩም ወረሕመቱላሂ በረካቱ እንዴት ናችሁ? ሰላም ብያለሁ ውድ አንዋር ቤተሰቦቼ ሰላማችሁ ብዛት ይበል። በያላችሁበት ቦታ አላህ ከክፉ ነገር ይጠብቃችሁ። አላህ እንግዲህ ብርታቱን ይስጣችሁ በአረብ ሀገር ያላችሁ ቤትም ያላችሁ ሰዎች ካላችሁ ብርታቱን አላህ ይስጣችሁ ማለት ነው። ከመዳም ኩሽና አገላግሎ ወደ ቤታችሁ ኩሽና ያስገባችሁ ማለት ነው የምፈለገው ምክንያቱም ያው የምለፉት ለቤታችሁ ኩሽና ስለሆነ ማለት ነው። ይህንን መረጃ እውነታውን የምታገኙት እስከ መጨረሻው ስታዳምጡ ብቻ እና ብቻ ነው። ምክንያቱም ቁጥር ብላችሁ ብትሰሙም ምንም እውነታውን አታገኙ ማለት ነው። እውነታውን ለማግኘት እስከ መጨረሻው ማዳመጥ ነው። አዲስ ከሆናችሁ ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው። ነባሮቹ ደግሞ ሼር ማድረግ ነው ማለት ነው። እስኪ እንስማ። እያንዳንዷ የመነዘርኩ ነው የምነግራችሁ። ብዙ እህቶቻችን ያላወቁት ጉዳይ ስላለ ማለት ነው። እስቲ ወደ ቀጣይ ምንድን ነው ሚስጥሩ ሚስጥሩ ጋር እንሄዳለን። የትም እንዳትሄደው እና እንዴት ነው ምንድን ነው አዲስ ነገር ያለው። አዲስ ነገር እንግዲህ ዲንሲ ዲያስፖራ ቁጥር አንድና ዲያስፖራ ቁጥር ሁለት የመጨረሻው ፕራይም ሎኬሽን የምትባለውን ለቀናል። ስለዚህ ከዛ አንጻር ነው እሷም መታየችው፣ ወደደችው ባለሱስ የሚተዋል አግሬ አድርጋ

የሆነ እንኳም ስገዛ አንተ ደውለው ሰይድ ሚስት ከዚህና ተዋንሽ ጥላት እንደ እንዲሉ ፈልገ ነው እንዴ? ምን አይነቱ ነው? እንደገና ደግሞ እኔ ገዘውኝ እንዴ? አይ እኔ በቃ አላስ እኔ በአሁኑ ስመጣ እንደው አብረኝ ይከተለኛል ብዬ አላሰብኩም። እንደ እኔ ተውኝ፣ በቃ ሚስት ጋር ተቀመጥ፣ ሚስት ጋር አርፈህ ተቀመጥ። እንዴ እኔ እኔ አዩ ቤት የሄድኩ ቀን እኔ ራሴን እንዴት ራሴን እንዴት መቆጣጠር እንደሻልኩኝ እኔ ውስጤ በጣም ነው የተጎደው የዛን ቀን ጨጓራ የሌለብኝ ሴት ታምሜ ነው ያደርኩት። ማት ወተት ገዝቼ ነው ወደ ቤቴ ወደ ሆቴል የሄድኩት። ምክንያቱም እኔ እንደዛ ለሚዲያ ላይ እየወጣ ሱመያ እያ ሱመያ እያ ለ ለካለሷ ልጆቼ ነው ፈልገው እያለ ነው አስወልዳት። ሚስት እኔን ተወኝ። ሰውዬ ያልሰማችሁ ካላችሁ አዩ ቤት ሂጂ ማለት ነው ልጆቼን። እንደውም ከካሜራ በኋላ ካሜራ ካቆምን ራሱ በጣም ብዙ በጣም የሚያስጠላ ነገር ነው ያወራችው። በጣም ጨጓሬ እንዴት እንድታመምኩኝ ነው የማውቀው። እና ምንድን ያለችው ልጆችን ከተቀበልኩ በኋላ የእሷን አይነ ማየት አልፈልግም። እኔ አይገርምም። እኔ ልጆቹን እኮ ብትወስዳቸው ብታያቸው፣ እኔ ልጆችን እኮ ላሳይክ ነበር አሁን ቤተሰቦች ምናምን አይቼ አዲስ አበባ ተገናኝተን ልጆቹ ላሳየው ነበር። እንኳንም እኔ እንደው አላህ ሲወደኝ እሷ ቤት ሲያንቀዘቅዥ ወሰደኝ። ኡመር ሊሂድ ወይኔ ኡመር እንደው አላህ ያስጠው። በዚህ አጋጣሚ እንደው በጣም ጥሩ ሰው ነው እውነት። እሱ በቃ የምትሄጅ ከሆነ የምትወስኙም ከሆነ በጣም ነው እንድንታረቅ፣ በጣም ነው የሚጥረው፣ በጣም ነው የሚፈልገው። አጋጣሚ ትናንትና እኔ ቤተሰቦች ጋር ምናምን ስለሆን ቢዚ ነበርኩኝ ማለት ነው። ኡመር ቪዲዮ ለቋ ያለው ተደብድቧል እንዴ? አዩም ለነገሩ አዩ እንኳን አትሆንም እንዴ ሳይድ። በጣም ነው ምታእ እንዲህ አሁን ምንሆነ ነው? እኔ ሳይድ ሳቀው እንዲ አልነበረም እንዴ? በጣም ነው የሚያስጠላው እንዴ! እንዲ ተገንዘው እንደምን ታስደበድባለህ? እንግዲህ ለምን እርግጠኛ ነኝ የሚሆነው የእሱን ቤተሰቦች ጋር ሂጅ አለው ያዩ ቤተሰቦች ጋር ይጃለው ያዩ ቤተሰቦች ጋር አልኩኝ። ወይ አዩብ ጋር ይጃአለው አዩም ጋር እንግዲህ ማን ነው ስል ዑመር ነው እንግዲህ። አሁን እርግጠኛ ነኝ መቼም፣ ለምን ቤተሰቦች ጋር ወሰርካት እንኳን አይሆንም። አዩ ጋር ሚስጥር ስለሰማ ስለለቀኩ ተናዶ ነው የሚሆነው። እንዴ ደግሞ እኮ በጣም ነው የሚገርመው በረመዳን ምድር። ደግሞ ከረመዳን መሆኑ መቼ ነው ያስደበደበው? ረመዳን ከተፈታ በኋላ ከፍጡር በኋላ አስደበደበው። ጾምክ እንዳይፈርስ ነው እንዴ። ሰይድ ምን ሆነህ ነው በረመዳን ምድር ሰው አፉ በሚባባልበት አንተ ሰው ታስደበድባለህ? ለምን ቤት ያሳየኝ ብለህ እንዴ? ዞሮ ዞሮ እኮ ሚስትክ ነኝ እኔ። አሁን ብታረቅ ኖሮ ዘይላከር ነው ያዩን ቤት ላይ አይደል ነው እሱ። እዚህ እዚህ አካባቢ በሬ እንድደርስ አልፈልግም አለች ነው እንዴ አቤ፣ ቤት ቤቴ፣ እንድደርስ አልፈልግም አንቺ ብለሽ አይደለም አንቺ ሳትራስ እንድደርስ አልፈልግም እንዴ። እንዴት ታስደበድባለህ? ምን ያርግክ ምን ያርግክ እንዴው ነው ተቶቹ ኮም ተደንጃ ነው በቃ። ቤተሰቦቹ እንዴት እንደ እንዴት እኔ እንዲያውም ቤተሰቦቹ ለሱ ያገዙ ነው ስለሆነ ነበር በጣም ጥሩ ናቸው። እንደገና ደግሞ እኔ በጣም ግርም ያለኝ እኔ በሳምንቱ ውስጥ ብዙ ነገር ልሰራ አስቤ ነበር፣ አዲስ አበባ ማለት ነው። እኔ ምንድነው ደግነቱ እንትን አልኩኝ ተሎ ብዬ ተሎ ብዬ በአንድ ቀን ምጨራርሰው ነው አደረኩኝ እንጂ ብዘናጋ ነው ነው ሊያገኘ ነበር። እኔ እንደ ሰይድ እኮ ሰይጣን ነው፣ ይሄ ሰይጣን። እንዲህ በየት ብሎ በየት በኩል አድርጎ ወደ አዲስ አበባ ወደ አዲስ አበባ እንደመጣ በረራ በሌለበት ቀን እንዴ በየት በኩል አድርጎ መጣ? እንደ እኔ ሳላውቀው የግል ብለን ገዛት እንዴ? እና ለማንኛውም ማለት ነው፣ እዛ በረራ ባለበት ቀን መጥቶ ሄዶ ዲኤምሲ ሪል እስቴት ገዛ ማለት ነው። ምን ለመሆን የት ነው የገዛችው? የእሷ ጉረቤት ሆናለሁ አለ። አዩና፣ አምጥተዛ ልታስቀምጣት ተከ አዩ፣ ልታስቀምጣት። አረ እስኪ ቪዲዮን እንይ ለማንኛውም። አዎ ከፍላይዳ አግሪመንት ምናምን ሰጥቻለሁ፣ ሰነደረሰኝ እዛ ሄዳለች። እነዚህም የተለያየ አይነት ስራዎችን መጀመር እፈልጋለሁ። ሱቆች ምናም ነገር የመስራት ነገር ይኖራል ወይ? ሌላ ምን ምን አላችሁ? ሌላ ከቤቱ ውጭ፣ እንዲሁም ደግሞ ቤቱ ቅድመ ክፍያ ውስጥ ምን ያህል ከባድ ነው? ወይስ እንዲሁም ጊዜ ውስጥ ተገምቶ የሚያልቅበት ጊዜ በጣም ረጅም ጊዜ ይቆያል ወይስ በአጭር ጊዜ ውስጥ ነው ቤቱ የምናገኘው? ጥሩ እንግዲህ ሰይድ፣ እዚህጋ ኮምፓውንድ መንደር ስንል ሙሉ ፋሲሊቲዎችን ያሟላ ነው። ቤተ መጽሐፍቶች አሉ፣ ጂም፣ ስፓ፣ ፔንት ሀውሶች አሉ። የልጆች ማኛ ገኝ እንደነገርኩ ዘመናዊ ኤሌክትሪክ መሙያ ጣቢያ። አንድ ካምፓኒ ሪል ስቴት ሲገነባ ከፋሲሊቲዎች በዙሪያው ምን ምን አሉ? ለትምህርት ቤት ትምህርት ቤቶች አሉ፣ ለትራንስፖርት አመች ቦታ ነው፣ የሃይማኖት ተቋማት አሉ። ስለዚህ ዲፕሎማቲክ ኤሪያ ነው። በጠቅሉ ቤምሲ እየገነባ ያለበት መንደር ማለት ነው። ከ4500 በላይ አባወራ የሚኖርበት ሰፈር ነው። ሱቆችም አሉ ከ39 ካሬ ጀምሮ ቤቶች ደግሞ ከስቱዲዮ እስከ ባለ አራት ምኝታ ነው ማለት ነው። እንግዲህ ባለ አንድ ምኝታ ቅድመ ክፍያ ከ432 ሺ፣ ባለ ሁለት ምኝታ ደግሞ ከ760 ሺ ብር፣ ባለ ሶስት ምኝታ ደግሞ 910 ሺ ብር። እሷ የመረጠችው እንግዲህ 910 ሺ ብር ቅድመ ክፍያ ነው፣ ቅድመ ክፍያው ነው። እዚህ ሾፖችም አሉ፣ 39 ካሬ አለ፣ ወደ 5 ሚሊዮን 600 አካባቢ ይመጣል፣ ቅድመ ክፍያው ወደ 1.4 ነው። አይ አሁን ወደ ጉዳይ ልግባ፣ ማለት ነው። ግን ሰብስክራይብ ላይ እያደረጋችሁ አዲስ ሆናችሁ ላይክ አድርጉ፣ እንዳይረሳ ላይክ ይጠቅመኛል። ስረ ስራ ሪል ስቴት ነው የሚባለው፣ ስለሱ ጉዳይ ልንገራችሁ። ብዙ ምስኪን እህቶች ስላሉ እማያ ሪል ስቴት ሲባል ማስታወቂያ እንደሚሰራው አይደለም እህቶች፣ ወላሂ እውነቴን ነው። ማስታወቂያ በቃ ምሳሌ፣ ለምን ሰይድና አሁን ሱመያ ድብን ያለ ብር ተቀበለው እንደዚህ እያስተዋወቁ ያሉት። አንድ ማወቅ ያለባችሁ ነገር ማለት ነው። አንደኛው ነገር ይሄ ነው። ሁለተኛው ነገር ስለ ሪል ስቴት በዛም በዚህም በሶሻል ሚዲያው ዩቱበሮቹ ምናምን እየሄዱ የሚሄዱት ብር እየተሰጣቸው ምክንያቱም ማስታወቂያ በጣም ትልቅ ተጽዕኖ ያደርጋል። አንዴ ለምሳሌ አንድ ክላስ አራት ብር፣ ሁለት ክላስ እንደዛ፣ ሶስት ክላስ ሶስት ብር ይላሉ እና ጉዱን እነግራችኋለሁ። ምን አይነት ወጥመዱ ውስጥ ተገባችሁ በኋላ በኋላ ብዙ የማትወጡት ወጥመድ ውስጥ ነው። እርግጥ መሸጥ መለወጥ ችላላችሁ፣ ግን አረብ ሀገር ላለ ሰው ካሽ ለሌለው ሰው ብር ለለው ሰው በፍጹም ወጥመድ ነው ወጥመድ ማለት ነው። ወላ ሆነት ራሳችሁን እንጠላላችሁ እና ብር ያለው ሰው ችግር የለም ምናልባቸው እነዚህ አሁን ሰዓት እንደው መግባት ያለበት ሰው እንኳን እነዚህ አዳዲስ ምናምን ሰዎችን እንዳታምኑ፣ አብሶ በወሎ ላይ እየመጡ እነዚህ ገና ጀማሪ ምናምን ላ እውነቴን ነው የምንራችሁ። እኔ ደሴ የገባ ሰው አለኝ ገብቶ ሰባት መቶ ምናምን ሺህ ብር ከፍሎ ሁለት ዓመት ነው እስካሁን መሰረት እንኳን አልተሰራም ማለት ነው። ጉድጓድ ቆፍረዋል፣ ገባ መሰረት እንኳን እንትን አላለም ማለት ነው። እስኪ ቀጣይ እንስማና ዋናው እንዱብዳ እዚህ ጋር ማፈነዳላችሁ ማለት ነው። እራሳቸው ይናገሩታል። ከዛ በኋላ እኔ አፈነደዋለሁ። ቀጣይ ግን ላይክ እያደረጋችሁ ቃልስላላችሁ በቃ ችግር የለም ያለውን ነገር ይመስላል እንግዲህ አልቆየማ ጥሩ ን የቤቱንም ሰማችሁት። ከእኔ ጎን ገዝቶ መርጅ ሊያረግ ረምርግርግግ እንደ እኔ ጋር ለምንድን ነው እንትን የምትለው? አዩ ጋይዱና አንድ ተማረጉ እንዲህ ነች እነ ሱመያ። እንደ አንተ ሰውዬ ምን ያምሃል? አሁን እኔ ብሞት ትሞታለህ። እኔ መቃብር ብገዛ አንተ ሄደህ ትገዛለህ። ጉድጓር ብገባ ጉድጓር ትገባለህ። እንደ በጣም እኮ ነው የገረመኝ። እንዴ ለምንድን ነው እኔ ስፈጠር አንተ ስታስበው፣ እንደ አንተ ስታስበው የልጆቹ እናት እኮ መሰለሽ። አንተ እዛ ቤት ስገዛ አሀ፣ ሰይድ በቃ ስለ እኔ አንደኛኝ ስለገዘው ምንም ማድረግ አልችልም። እንደ እኔ ስለምን ገዛሁት መሸጥ መለወጥ ይቻላል ስለተባለ ነው። ብርን በዘው እንዲህ ዝም ብለህ ነው እሸጠው። እኔ ስታዩ አንተ የገባበት ምገባ አይመስላል እንዴ፣ እንዴ እንዴት እንዴት እንዴት እንዴት ነው የምታስበው?

መቼም ጉረቤት አልሆንም። ደግሞ ይቺ ከኡመር ጋ እንኳን ጸበኛ እንደሆን ካወቃ ገና ቁጭ ሳንለው ነው ሚስጥር ክንኩል ላይ ዘረጋገፈችልክ። ከዚች ንፋስ ጋማ እኔ ጉረቤት አልሆንም። እንደገና ደግሞ ምንድ ነው አሁን አንተ አሁን ሰና ሄድኩ ከሰና አደን ሄድኩ ስለ ከአደን ሩጠ መጣ አደን ሰና ተመለስኩ ስል ሰና አሁን እና ማለት ነው አሁን ኢትዮጵያ ስል ኢትዮጵያ ሩጠክ መጣ። ድጋሚ አደን ስልክ ድጋሚ አደን ተመልሰ መጣ። አሁንም ተመልሼ ኢትዮጵያ ገባሁ ስለ ኢትዮጵያ ተመልሰ መጣ። አሁን የእውነትም ኢትዮጵያ ገብቻለሁ። አልሐምዱሊላህ ለአላህ ምንሳ ነው አላል አይደል? ስለዚህ አሁን ያለሁት የት ነው? ባህር ዳር ነው። አዲስ አበባ ማርለው ናዝሪት ነኝ ስልክ ሄድክ። እኔ አሁን አዲስ አበባ ነኝ፣ አሁን ባህር ዳር ነኝ። አሁን ባህር ዳር ከባህር ዳር ደግሞ ነኝ አሁን አሁን ባህር ዳር ዘና ብዬ ከቤተሰቦች ጋር እየተዝናናው ነው። ከባህር ዳርም ወደ ጎንደር ሊሄድ ነው ያለውን ነገር ታውቃለህ። ሁሉንም ነገር ማለት ነው ነው ማለት አልፈልግም እኔ አሁን ከባህር ዳር ጎንደር ከጎንደር ባህር ዳር ዘና ብዬ መኖር ነው እፈልገው። እስኪ አንተ ወንድ ነክና፣ እስኪ አሁን ያንተ ልብ ነው አሁን እዚህ ጋር ነው፣ ያንተን ልብ ማየት እንፈልገው። እኔ አሁን እዚህ ነኝ ያለሁት። ማንኛውም ባህር ዳርና ጎንደር መቼም አትመጣ መቼም መቼም መቼ ማለት ነው ያለውን አየር ታውቃለህ፣ ያውቀዋል ማለት ነው። ማንኛውም እንግዲህ አሁን ያለሁት እዚህ ነኝ። እንግዲህ ብትፈርጥ ብትነሳ ምንም ማድረግ አትችልም። ለማንኛውም እንግዲህ በኔ ምክንያት ማመስገን አለብን፣ ምክንያቱም በኔ ምክንያት ቅናሽ አግኝተህ ገዛክ ማለት ነው። ማንኛውም ዲኤምሲ ሪልስቴትን አረብ ሀገር፣ አሜሪካ ያሉ ብቻ ሳይሆን አረብ ሀገር ያላችሁ ህቶች መግዛት ትችላላችሁ ማለት ነው። ቅድሜ ክፍያውን ከከፈላችሁት በኋላ ቀስበ በነገራችን ላይ ስለ ሪልስቴቱ ትንሽ ላወራ አሁን ማለት ነው ላይክ ሰብስክራይብ እያደረጋችሁ ምክንያቱም አሁን ይሄ አዲስ አበባው ብር ካለ ብዙ ድርጅቶች በነገራችን ላይ ብዙ ሰዎችን አቅልጠዋል። እንደዚህ እየገቡ ማለት ነው። አንድ ማወቅ ያለባችሁ ነገር ይሄ አረብ አገር ላለን ሰዎች አይሆንም። ለምሳሌ አንቺ መሳሪ ሁለት ሺ ሪያል ከሆነ ሁለት ሺ ሪያል እንትን ሲባል አህመድ ምን አለመሰላችሁ? አላቅም አህመድ ወሎ እያስተዋወቁ ነው ሰሞኑን አይደል እና አህመድ ወሎ አቡ አሚራ ምናምን እያስተዋወቁ ነው። አህመድ ትላንትና በደንብ አድርጌ የሰማው መጀመሪያ ስድስት መቶ ምናምን አምሳ ሺህ ብር ትከፍላላችሁ የመመዝገቢያ መጀመሪያ ማለት ነው። ከዛ ቦርቦር ሰላሳ ምናምን ሺህ ብር ትከፍላላችሁ ያዙልኝ ይሄን። ከዛ በኋላ ደግሞ በሶስት ወር መቶ መቶ ሺህ ብር ይሄ ግዴታ ነው ማለት ነው የሶስት ወር አስቡት ምሳሌ በወር 30 ምናምን ሺ ብር ትከፍላላችሁ። ይሄም ይቆጠራል በሶስት ወር እንደገና ደግሞ መቶ ሺ ብር ትከፍላላችሁ ማለት ነው። በአንድ ሲደመር መቶ ሺ ብር በሶስት ወር ሁለት መቶ ሺ ብር ትከፍላላችሁ ማለት ነው። እንድታቁልኝ ሂሳቡ ማሰብ ትችላላችሁ። ስለዚህ ብዙ ሰዎች እስከምገቡ ድረስ ነው። ከገባችሁ በኋላ በጣም ወጥመድ ነው ማለት ነው። ለእኛ አረብ አገር ለምንሰራ ሰዎች እርግጭ ካሽ ካላችሁ ካሽ ግዙ አዲስ አበባ ላይ ምናምን ቤቱ መግዛት እንጂ ሪልስቴት ብላችሁ ገብታችሁ መከራና ችግር እንዳትገቡ። ሪልስቴት ማለት ልክ እንደ ወታደር ቤት ነው። ወታደር ቤት ስገቡ በጣም ክፍት ነው፣ ማሻአላ ነፃነት አለ። አንዴ ገብታችሁ ግን ወጥመዷን ከተሻገራችሁ በኋላ መውጫችሁ ለቅሶ ነው የሚሆነው ማለት ነው። ስለዚህ በጣም ከባድ ስለሆነ እህቶቼ ጠንቀቅ እንድትሉ ፈልጋለሁ። ሪልስቴት ብር ካላችሁ ለምን ጨረቃ ቤት ምን አስገዛሻች ብር ካለሽ ሕጋዊ ቦታ ለምን በትንሽ አንድ ሚሊዮን ብር ምናምን ካላችሁ ቦታ ግዙበት። ከንቱ ከሪል ስቴት የበለጠ ዛሬ ቦታ ብር ያበላል ማለት ነው። ሕጋዊ ቦታ ግዙ። ለምን ሕጋዊ ቦታ ገዙ? ኸላስ ወላሂ በየገጠሩ ላይ ዛሬ በየገጠሩ ለምሳሌ ወረዳ ምናምን የተለያየ ነገር ካላችሁ እናውቀዋለን። አገራችንን ምናልባች እዚህ ስለሆን እንጂ ማለት ነው። ሕጋዊ ቦታ ገሳችሁ፣ ሪል ስቴት ብላችሁ ወጥመድ ገብታችሁ በኋላ እንዳታለቅሱ። ብዙ የማውቃቸው ሰዎች ገብተው እያለቀሱ ነው ያሉት። እውነታው ልንገራችሁ ብዬ ነው ዛሬ በዚህ መጣሁትና። እና አዲስ የሆነ ሰብስክራይብ ላይክ እያደረጋችሁ ወንድማችሁ ማበረሳታችሁን እንዳትረሱ። ጉዞ ወደ ሀምሳ ሺህ ነው ማለት ነው። አላህ በሰላም ረመዳናችን ጾመን የምንጨርስ ያደርገን። ልብ ያለው ልብ ይበለን። የመናገሬን እንጂ የፈለገ ይስማ አልፈለገ ኬፈኩም። አሰላሙ አለይኩም ወረሕመቱላህ ወበረካቱ